ኢትዮጵያና ሶማሌ መሪዎችን ከሞቃዲሾ ውይይታቸው በኋላ በወጡት የጋራ መግለጫ ምን አሉ? መሪዎቹም የሀገሪቱን ግንኙነትን ለማሻሻል በአንካራ የተጀመረውን የቴክኒክ ቡድን ንግግርም አድንቀዋል። ዝርዝር መረጃዎችን ይዘናል። አብራችሁን ቆዩ። የሶማሌ ብሔር ጦርም እና የኢትዮጵያ መከላከያ ሰራዊት አዛዦች የደረሱበት ስምምነትን በቀጠናው ሰላምን ለማስፈን ወሳኝ መሆኑንም አመልክተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የሶማሌ ፕሬዚዳንት ሐሰን ሼክ ሙሐመድ ዛሬ በሞቃዲሾ ተገናኝተው መክረዋል። ጠቅላይ ሚኒስትር አብይ ኢትዮጵያና ሶማሌ ከአንድ አመት በላይም የዘለቀ ዲፕሎማሲያዊ ውጥረቶችና ለማርገብ በቱርክ ማደራደርነት ሰማ በኋላ ነው ለመጀመሪያ ጊዜም በሞቃዲሾ ጉብኝት ያደረጉት። የሁለቱ ሀገራት መሪዎችም ከውይይትም በኋላ በጋራ ባወጡት መግለጫ የዛሬው ምክክር ባለፉት ወራትም ሀገሪቱ ግንኙነታቸውን ለማደስ የሚያካሄዷቸውን ተከታታይ ውይይቶችም ያጸና መሆኑንም አመልክተዋል። ኢትዮጵያና ሶማሌ ጥልቅ ታሪካዊ ትስስር እንዳላቸው የጠቆመው መግለጫው ሀገሪቱ በዲፕሎማሲ ኢኮኖሚያዊና ማህበራዊ ትብብራቸውን በማስፋት የእርስ በርስ መተማመንን መገንባት እንዳለባቸው አጽንኦትም ሰጥተዋል። ሀገሪቱ የጋራ ጣፈንታሪ ያላቸው ሉዓላዊ ሀገራት መሆናቸውንም በመጥቀስም ለቀጠናው መረጋጋት እና እድገትን በጋራ ለመስራትም መሪዎቹን ስምምነትም ላይ መድረሳቸውም ነው የጠቀሰው። የሀገሪቱን የህዝብ ለህዝብ ትስስር የሚያጠናክሩና ኢኮኖሚያዊ ትስስርን የሚያጎለብቱ መሰረት ልማቶችን ለመገንባትም መስማማታቸውንም አብራርተዋል። መሪዎቹም የሀገር ግንኙነትን ለማሻሻል በቱርክ በተደረሰው ስምምነት መሰረት አንካራ ዲክላሪሾ የቴክኒክ ቡድንም ንግግር መጀመሩንም ያደነቁ ሲሆንም ለገንቢ ንግግርና ትብብርን ዝግጁ መሆናቸውን ጠቁመዋል። የሶማሌ ብሔራዊ ጦርና የኢትዮጵያ መከላከያ ሰራዊት አዛዦች የደረሱበት ስምምነትን በቀጠናው መረጋጋት ላይ ለማስፈን ወሳኝ መሆኑን አመልክተዋል። የሀገሪቱ የጦር መሪዎች በቅርቡ ባደረጉ ምክክር የኢትዮጵያ መከላከያ ሰራዊትን በሶማሌ የአፍሪካ ህብረትም የድጋፍ ተልእኮ አውሶም ውስጡ እንዲሰማራ መስማታቸውን የሚታወስ ነው። የኢትዮጵያና ሶማሌ መሪዎችም ለሀገሪቱ የጋራ ፍላጎትን ሰላም መረጋጋትን በትብብር ለመስራትም ቁርጠኛ መሆናቸውንም ባወጡት የጋራ መግለጫ አረጋግጠዋል። ኢትዮጵያ ከሶማሌ ጋርም የተፈራረሞችውም መግባቢያ ሰነድም የአዲስ አበባና የሞቃዲሾ ዲፕሎማሲያዊ ግንኙነትን ማሻከሩ ይታወሳል። ከአንድ ዓመት በላይም የዘለቀው ውጥረትም በቱርኩ አደራዳሪነትም የሁለቱ ሀገራት መሪዎችንም በአንካራ ፊት ለፊት ከተገኙ በኋላ መርገቡማ አይዘነጋም። በአንካራ ስምምነት መሰረትም የሁለቱ ሀገራት ባለስልጣናት ባለፉት ወራትም በሞቃዲሾና በአዲስ አበባ በመገናኘት ንግግር ሲያደርጉን ቆይተዋል። የሶማሌው ፕሬዚዳንት ሀሰን ሼህ ሙሐመድ በጦር ወር አዲስ አበባ የሁለት ቀና ጉብኝት ማድረጋቸው ይታወሳል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለይፋዊ ጉብኝትም ሶማሌ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ዓለም አቀፍ አውሮፕላን ማረፊያም ሲደርሱ ፕሬዚዳንቱ ሀሰን ሼህ ሙሐመድም አቀባበል ማድረግ ጠቅላይ ሚኒስትሩ ኢትዮጵያና ሶማሌ በቱርክ ማደራዳሪነት ውጥረትን ለማርገብም ከተሰማሙ ወዲህም ሞቃዲሾ ሲገቡ የዛሬው የመጀመሪያዋ ጊዜ ነው። በቆየችውም ፕሬዚዳንት ሀሰን ሼህ ሙሐመድ ጋርም እንዲመክሩም ይጠበቃል። ኢትዮጵያና ሶማሌ የኢትዮጵያን ጦር በአዲስ አፍሪካ ህብረት ሰላም ማስከበር ተልዕኮም እንዲሳተፍም ተስማሙ። ኢትዮጵያ ባለፉት አመት ሶማሊያ እንደ ግዛቷ አካልም ከመቁጠሯ ሶማሌላንድ ጋር የተፈራረመችውን የመግባቢያ ሰነድም አዲስ አበባና ሞቃዲሾ ዲፕሎማሲያዊ ግንኙነትን ማሻከሩ ይታወሳል። ከአንድ አመት በላይ የዘለቀውን ውጥረትም በቱርክ አደራዳሪነት የሁለቱን ሀገራት መሪዎችም አንካራ ፊት ለፊትም ከተገኘ በኋላ መርገቡንም አይዘነጋም። በአንካራ ስምምነት መሰረትም የሁለቱ ሀገራት ባለስልጣናትም ባለፉት ወራትም የሞቃዲሾ በአዲስ አበባ መገናኝን ንግግር ሲያደርጉ ቆይተው የጠቅላይ ሚኒስትር አብይ አህመድን የሞቃዲሾ ጉብኝትም እስካሁንም ንግግርን ለማጽናትም ያለመ እንደመሆኑም ተዘግበዋል። የሶማሌው ፕሬዚዳንት ሀሰን ሼህ መሐመድ በጦር ወር በመጀመሪያው በአዲስ አበባ የሁለት ቀናትም ጉብኝት ሲያደርጉም ከጠቅላይ ሚኒስትሩ አብይ አህመድ ጋርም መወያየትም የሚታወስ ነው። በቱርክ አደራዳሪነት የተደረሰውን ስምምነት የኢትዮጵያ ኢኮኖሚያዊና ጥቅም ከሶማሌ የሉዓላዊ